የአብይ ጾም ሦስተኛ ሳምንት ምኩራብ። ጌታችን ኢየሱስ ክርስቶስ ወደ አይሁድ ምኩራብ ገባ፣ የሃይማኖት ቃልን አስተማረ ከመሥዋዕት ይልቅ ምሕረት ነው እዳለው የሰንበት ጌታዋ የምሕረት አባቷ እኔ ነኝ፣ የሰው ልጅም የሰንበት ጌታዋ ነው። የአባቴን ቤት የንግድ ቦታ አታድርጉት፣ ቤቴት የጸሎት ቤት ይባላል እያለ የሃይማኖትን ቃል አስተማራቸው። ወደ ምኩራባቸውም ገብቶ ዝም ሚሉ ዘንድ ገሰጻቸው። እነሱም ትምህርቱን የቃሉን ግርማ ያነጋገሩን ጣዕምና የአንደበቱን ቅልጥፍና አደንቁ። እንግዲህ በመብልም ቢሆን በመጠጥም ቢሆን፣ በልዩ ልዩ በዓላትም ቢሆን፣ በመባቻም ቢሆን፣ በሰንበትም ቢሆን የሚነቅፋችሁ እንዳይኖር ተጠንቀቁ። ይህ ሁሉ ይመጣ ዘንድ ላለው ጥላ ነውና፣ አካሉ ግን የክርስቶስ ነው። በምታለልና ራስን ዝቅ በማድረግ ለመላእክት አምልኮ ትታዘዝ ዘንድ ወዶ አላየውም። በከንቱ የሥጋ ምክር እየተመካ የሚያሰንፋቸው አይኑር። ሥጋ ሁሉ ጸንቶ በሚኖርበት በስርና በጅማትም በሚስማማበት እግዚአብሔርም በሚያድግበትና በሚጸናበት በሚሞላበትም በራስ አይጸናም። ከዚህ ዓለም ኑሮ ከክርስቶስ ጋር ከሞታችሁ እንደገና በዓለም እንደሚኖሩ ሰዎች እንዴት ትሠራላችሁ? እንዴትስ ይህን አትዳስስ ዳስስ፣ ይህን አትንካ፣ ይህንማትቅ መስሏቸዋል። ይህ ሁሉ እንደ ሰው ትእዛዝና ትምህርት ለጥፋት ነውና ይህም ስለ ልብ ትህትናና እግዚአብሔርንም ስለ መፍራት ለስጋም ስላለማዘን ጥበብን ይመስላል። ነገር ግን ከሥጋ በላይ ነው እንጂ ምንም ክብር የለም። ወንድሞቻችን ሆይ እምነት አለኝ ምግባር ግን የለኝም የሚል ሰው ቢኖር ምን ይጠቅመዋል? በእውኑ እምነት ልታድነው ትችላለችን? ወንድሞቻችን ወይም ከእህቶቻችን የታረዙ ወይም የዕለት ምግብ ያጡ ቢኖሩ ከእናንተ አንዱ በሰላም ሂዶ እሳት ሙቆ ጠግባላችሁም ቢላቸው ለእግራቸውም የሚሹትን ባይሰጣቸው ምን ይጠቅማቸው? እንዲሁም ሥራ የሌለው እምነት ቢኖር በራሱ የሞተ ነው። ነገር ግን አንድ ሰው አንተ እምነት አለ እኔም መልካም ሥራ አለኝ፣ እስቲ ሃይማኖትህን ከሥራ ለይተህ አሳየኝ እኔም እምነቴን በሥራ ያሳይሃለሁ ይላል። አንተም እግዚአብሔር አንድ እንደሆነ ታምናለ፣ መልካምም ታደርጋለ። እንዲስ አጋንንትም ያምናሉ ይንቀጠቀጣሉ። አንተ ሰነፍ ሰው እምነት ያለ ምግባር የሞተች እንደሆነች ልታውቅ ትወዳለህን? አባታችን አብርሃም ልጁን ይስሐቅን ወደ መሠዊያው ባቀረበ ጊዜ በሥራው የጸደቀ አይደለምን? እምነት ለሥራ ትረዳው እንደነበር በሥራውም እምነቱ እንደ መላችና ፍጽምት እንደሆነች ታያለህን? መጽሐፍ አብርሃም በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት የሚለው ተፈጸመ፣ እግዚአብሔርም ወዳጅ ተባለ። ሰው በሥራ እንደሚጸድቅ በእምነት ብቻም እንዳይደለ ታያለህን? እንዲሁ ዘማየቱ ረሃብ ደግሞ ጉበኞችን ተቀብላ በሌላ መንገድ ባወጣቻቸው ጊዜ በሥራ አልጸደቀችምን? ከነፍስ የተለየ ሥጋ የሞተ እንደሆነ እንዲሁም ደግሞ ከሥራ የተለየ እምነት የሞተ ነው። በቄሳርያ ቆርኔሌዎስ የሚባል አንድ ሰው ነበር። ኢጣሌቅ ለሚሉት ጭፍራም የመቶ አለቃ እርሱም ጻድቅና ከእነ ቤተሰቡ እግዚአብሔርን የሚፈራ ነበር። ለሕዝቡም ብዙ ምጽዋት ይሰጥ ነበር። ዘውትርም ወደ እግዚአብሔር ይጸልይ ነበር። የእግዚአብሔር ምልአክም በራዩ ከቀኑ ዘጠኝ ሰዓት በግልጥ ታየ። ወደ እርሱም ገብቶ ኮርኔሌዎስ ሆይ አለው። ወደ እርሱም ተመልክቶ ፈራና አቤቱ ምንድን ነው አለ። መልአኩም እንዲህ አለ፣ ጸሎትም መጽዋትም መልካም መታሰቢያ ሆኖ ወደ እግዚአብሔር አድርጓል። አሁንም ጴጥሮስ የሚባለውን ስምዖንን ይጠሩልህ ዘንድ ወደ ኢዮጴ ከተማ ሰዎችላ እርሱም ቤቱ በባሕር አጠገብ ባለው ቁርበት ፋቂው በስምዖን ቤት እንግድነት ተቀምጧል። ልታደርገው የሚገባን እርሱ ይነግራል። ያነጋገረውን መልአክ ከሄደ በኋላ ከሌሎቹ ሁለት ከማይለዩት ጭፍሮቹም አንድ ደግ ወታደር ጠራል። ከዚህም በኋላ እርሱና እናቱ ድሞቹና ደቀ መዛሙርቱ ወደ ቅፍርናውም ወረዱ። በዚያም ብዙ አይደለ ጥቂት ቀን ተቀመጡ። አይሁድም የፋሲካቸው በዓል ቀርቦ ነበርና ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም መጣ። በቤተ መቅደስም በሬዎችንና በጎችን፣ ርግቦችንም የሚሸጡትን ገንዘብ ለዋጮችንም ተቀምጠው አገኘ። የገመድም ጅራፍ አበጀ። በጎቹንና በሬዎቹን ሁሉንም ከቤተ መቅደስ አወጡ የለዋጮችንም ገንዘብ በተነ ገበታቸውንም ገለበጠ። ርግብ ሻጮችንም ይህን ከዚህ ያውጡ፣ የአባቴን ቤት የንግድ ቤት አታድርጉ አላቸው። ደቀ መዛሙርቱም የቤትህ ቅናት በላኝ የሚል ቃል ተጽፎ እንዳለ አሰቡ። አይሁድም መልሰው ይህን የምታደርግ ምን ምልክት ታሳያለ? አሉ። ጌታችን ኢየሱስም ይህን ቤተ መቅደስ አፍርሱት፣ በሦስተኛውም ቀን አነሣዋለሁ ብሎ መለሰላቸው። አይሁድም ይህን ቤተ መቅደስ በአርባ ስድስት ዓመት ተሠራ፣ አንተስ በሦስት ቀኖች ውስጥ ታነሰዋለህን አሉት። እርሱም ግን ይህን የተናገረው ቤተ መቅደስ ስለ ተባለ ሰውነቱ ነበር። ከሙታን በተነሳ ጊዜ ደቀ መዛሙርቱ ስለዚህ እንደነገራቸው አሰቡ። በመጽሐፍት ቃልና ጌታችን ኢየሱስ በነገራቸውም ነገር አመኑ። ጌታችን ኢየሱስም በፋሲካ በዓል በኢየሩሳሌም ሳለ ብዙ ሰዎች ያደረገውን ታምራት ባዩ ጊዜ በስሟም፣ ጌታችን ኢየሱስ ግን አያምናቸውም ነበር። ሁሉን እያንዳንዱን ያውቀዋልና የሰውንም ግብሩን ሊነግሩት አይሻም። እርሱ በሰው ያለውን ያውቅ ነበርና። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።